ማዕከላዊ ኢትዮጵያ ክልል ሀዲያ ዞን የሆሳዕና ከተማ አስተዳደር ትራንስፖርትና መንገድ ልማት ጽህፈት ቤት የመንገድ ደህንነት ዘርፍ አስተባባሪ አቶ ኃይሌ ደሳለኝ እንደገለጹት እንደ ሀገርም ልዩ ትኩረት የተሰጠውና በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የተጀመረውም የኮሪደር ልማት ስራ ከከተማዋ ውበት በተጨማሪ በርካታ አገልግሎቶች አሉ። ለትራፊክ ፍሰት ቁጥጥር ምቹ ሁኔታን ከመፍጠር ባለፈም ድንገተኛ የትራፊክ አደጋዎችን ለመቀነስም ጉልህ አበርክተዋለሁ ብለዋል። ቀደም ሲል የነበረው አንድ ወጥ የሆነ አስፋልት ብቻ ነው ነበረው። በዚህ አስፋልት ላይ ሲጠቀሙ የነበሩት አንደኛ ተሽከርካሪ ይጠቀም ነበር፣ ሁለተኛ እግረኛ ይጠቀም ነበር፣ ሶስተኛ ኩርኩር ጋሪ ይጠቀም ነበር፣ አራተኛ ሌሎችም ይጠቀሙ ነበር። አሁን ግን ከኮሪደር አሰራር ጋር ተያይዞ ያለውን ለውጥ ከፍተኛ ነው። ምክንያቱም እግረኛ የራሱን ግራ ይዞ የራሱን የእግረኛን መስመር ይዞ ብቻ ይሄዳል። አስፋልቱን ሙሉ በሙሉ የሚጠቀመው ተሽከርካሪ ብቻ ነው። ይህ የኮሪደር ስራ ለከተማችን ከውበት ያለፋ አደጋን ለመከላከል ትልቅ እገዛ አድርጓል ለማለት ይቻላል። በሆሳዕና ከተማ አስተዳደር ፖሊስ ጽህፈት ቤት የትራፊክ ፍሰት ቁጥጥር አደጋ መከላከል ማስተባበሪያ ኃላፊ ኮማንደር ለገሰ መንቾሬ በበኩላቸው በከተማዋ የባለ ሁለት እግር ሞተር ሳይክልና ባለሶስት እግር ባጃጆች ከዋና መስመር እንዲወጡ መደረጉም ከዚህ በፊት የነበረን የትራፊክ መጨናነቅ እየቀነሰ ሌላኛው ለከተማዋ ውበት ያጎናጸፈ ተግባር መሆኑን አመላክተዋል። የተሽከርካሪ መጨናነቅ እንዳይኖር ተደርገው ከተሰራ በኋላ አደጋዎች እንዳይበዙ በሰፊ ሰርተናል። ይህን ስናደርግ ትራፊክ ብቻውን የሰራ አይደለም። የሆሳዕና ከተማ አስተዳደር መንገድ ደህንነት ቁጥጥር ባለሙያዎች፣ ትራፊኮች፣ የዞን አካላት፣ የዞን አመራር የክልልም ጭምር እያገዘን አደጋ እንዳይደርስ በየቀጠና ትራፊክ ተመድቦ እንዲሰራ አድርገን ትልቅ ለውጥ እንዲመጣ አድርገናል። በምትኩ የከተማ ታክሲ አገልግሎት መዘርጋቱም ለህብረተሰቡ የከተማ ውስጥ የዕለት ተዕለት እንቅስቃሴ አመቺ ሁኔታን የፈጠረ መሆኑን ጠቁመው፣ የትራፊክ አደጋን ለመከላከል በሚደረገው ጥረት ህብረተሰቡ የድርሻውን ሊወጣ እንደሚገባ አስገንዝበዋል። ጥንቃቄ በተሟላ ሁኔታ እንዲያሽከረክሩ፣ እግረኛን በስነ ስርዓቱ እያሳለፉ እንዲያሽከረክሩ ፍጥነትን ትኖ ቀስ ብሎ እንዲያሽከረክሩና ለህይወታቸው ቅድማ እንዲሰጡ ለንብረትም ቅድማ እንዲሰጡ እያሳሰብኩ ይሄን እንዲያደርጉ ህብረተሰብም ያን ምክንያት አድርጎ ማቋረጫ መንገዶችን እያዩ እንዲያልፉና ለእነዚህ አሽከርካሪዎችም ራሳቸውን እንዲጠብቁ ህብረተሰብም ማሻገሪያ ቦታ አይቶ እንዲያልፉ ቢያደርጉ ጥሩ ነው የሚል መልእክት አስተላልፋለሁ። ከተማዋ ያነጋገር ናቸው። የትራፊክ ፍሰት ተቆጣጣሪ ባለሙያዎችም በበኩላቸው የትራፊክ አደጋዎችን ቀድሞ መከላከል እንዲቻል የፍሰት ቁጥጥር ተግባራትን በተገቢው እየሰሩ እንደሚገኙ ጠቁመዋል። ግንዛቤ በመስጣት ዙሪያ ላይ ስራ በደንብ በመስራት ዙሪያ ላይ በጣም ለውጥ እንዳለ ነው። ለእግረኛው ቅድሚያ እንዲሰጡ ለአሽከርካሪዎች ግንዛቤ እየሰጣን እያስተማረን ሰዎች የተለያዩ ከገጠር ከወረዳዎች ስለሚመጡ ማቋረጥ ስለማይችሉ አቅመ ደካሞች ስለሆኑ ቅድሚያ ለእግረኛ እንዲሰጡ የምንል ግንዛቤ እየሰጠን ነው። አንዳንድ የሆሳዕና ከተማ ነዋሪዎች በሰጡን አስተያየት የኮሪደር ልማት መሰራት በከተማ ውስጥ እንቅስቃሴያቸው ከትራፊክ መጨናነቅ ነጻ ያደረገ በመሆኑ ደስተኞች መሆናቸውን ተናግረዋል። ኮሪደር ልማት ጋር ተያይዞ እንዲሁም ደግሞ የትራፊክ ፍሰት ከማሳለጥ አንጻር ያለውን ፋይዳ በምናይበት ጊዜ የኮሪደር ልማቱ እንግዲህ እንደምናየው ነው በጣም ህዝቡን ያስደስተ። ከልማት አውታሮች አንዱ እንግዲህ መንገድ እንደመሆኑ መጠን መንገድ ደግሞ ደረጃውን የጠበቀና ለህዝቡ ጽዱእና ህዝቡ አግባቡ መጠቀም በሚችልበት ሁኔታ ደረጃውን የጠበቀ ሆኖ ሲገኝ ከተሞችን ከማስዋብ ያለፈ እንግዲህ እርካታም አለው። አንደኛው አደጋን ከመከላከል አንጻር፣ ሁለተኛ ደግሞ የተቀላጠፈ የመንገድ አክሰብሊቲ እንዲኖር ያደርጋል። ክፍት ሆኗል እንደምናየው ማለት ነው። ለትራፊክ ባለሙያዎች ሳይጨናነቁ ያለውን ነገር እንዲያስተናግዱና ሰላማዊ የትራፊክ ፍሰት እንዲኖር ያደርገዋል።